የትኛው እንትነን እኛን ለመለያየት አንድ ሴት ልጅ በዚህ ልክ ርቀት ልትሄድ የምትችለው መረጃውን ከእሷ ነው አደለ? ገኝሻው በትክክል ከራሷ በትክክላ። እዛ ኩም ይከብዳል እኮ ታድያ። ሀይሚ አይዞሽ፣ አይዞሽ፣ አይዞሽ፣ ሴት ልጅ ትፈተናለች። ህመሙ ስሜቱ ይገባናል፣ በጣም ይገባናል። እንደት እንደሚያም ይገባናል። አለመታመን ፍቅረኛሽ ሆኖ እንደዚህ አይነት ነገር ሲፈጸም እንደማየት እንደሚያም ነገር የለም። አንዳንዴ ደግሞ እግዚአብሔር ምንም ነገሮችን ለመልካም ነው የሚያደርገው። ፍፄን የመሰለ ወንድም አለሽ ፍፄን የመሰለ መቀጣለሽ። ካንቺ በፊት ብሩክን ነው ያውቀው ግን እሱ ካንቺ ጎን እንኳን ጋንቺ ጎን ነው የቆመ ያለው ማለት ነው። አንቺን ለማዳመጥ ዝግጅት ያለ ሰው ፍፄ ማለት ማለት ነው። ሀይሚሻ በዚህ በዚህ ማመስገን አለብሽ። ውለታህን አንረሳም። የእውነት ለመናገር ማለት ነው እና የእውነት ፉፄ ማለት በጣም ምን ብዬ ልንገራችሁ? ማለት ነው እና በጣም ይለያል ማለት ነው እና እኔ በጣም በጣም ማከብረው ሰው በጣም በጣም በጣም ማለት ነው እና ምን ከምን እንደሚጀምር አላቅም። መጀመሪያ ትናንት ስላልመጣው ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብሩ ይስፋ ለመድሃኒ ያለም ቤተሰቦች። ትናንት ጣፍቻለሁ፣ በጣም ትናንት ቢዚ ነበርኩ፣ አልተመቸኝም ቪዲዮ ለመስራት። ኦልሬዲ ብሩክም ሀይሚ ምንም አይነት ቪዲዮ አልሰሩም። ነገር ግን ሀይሚ በፍጽ ቤት መታለች ማለት ነው እና ያለውን እውነታውን ሁሉን ነገር ተናግራለች። ካስታወሳችሁ ባለፈው የመጀመሪያ ጊዜ ደብዳቤ ጽፋለት ወደ አዲስ አበባ የመጣችው እንጂ ወደ ሌላ ቦታ እንዳልሄደችም እሱን ሁሉ ተናግራለች። ብሩክ ላይ ያዳምጠኝ ስላልቻለ ነው ይህን ነገር ሳደርግ በፊት መጀመሪያ ከሴት ጋር ግንኙነት እንዳለው፣ ከሌላ ሰው ጋር ግንኙነት እንዳለው ከሴት ጋር እንዳለ ደርሽበታለሁ ለዛ እዛ ሆኜ ቤተሰብ ጋር ሆኜ ጭንቀቴን ምንም ነገሬን እንዲካፍሉ ስለማልፈልግ ለዛ ነው እንደዚህ አይነት ውሳኔ የወሰንኩት ብላ ተናግራለች። ሀይሚሻ ማለት ነውና አንዳንድ ጊዜ ልክ ናት። ሀይሚ ማለት ብስል የሆነች ሴት ናት። ለምታደርገው ነገር በጣም ጥንቅቅ ሆና ነው የምታደርገው። ኢቨን እንኳን ምንድን ያለችው ካያችሁ ከቪዲዮ ላይ በጎራ ሆናችሁ ብሩኬንም የምትሰድቡ ሰዎች ማንንም ሰዎች የምትሰድቡ ሰዎች ስርዓት ያዙ፣ ለራሳችሁ አስቡ ብለ እንኳን ኢቨን ኮምፕሌን ያደርጋለች ካወቃች ማለት ነው። እና ግን ምንድን ነው አሁን በጣም እየረብሽኝ ያለው አሁን ድረስ ራሱ እኔ ታገሰዋለሁ። እውነታውን ይንገረኝ ይመንልኝ። ለምንድን ነው የማይሸነፈው? ምንም ነገርን በፍቅር ከማካሄድ ይልቅ በህልና በጸብ ነው ማከናወን የሚፈልገው። ያን ነገር የሆነ በጸባይ ሳይሆን በህል ነው እንጂ ነገሮችን ማስጌድ የሚፈልገው። በጸባይ ምንም አይነት ነገር የለበትም አሁን እስኪ። እኔ ብሩክ ይሄን ቪዲዮ እንደሚሰማ እርግጠኛ ነኝ፣ እንደሚያዳምጥ ምር እስቲ ከፍጹም ተማር እስቲ ፍጹም። እንዴት ነው ጆሮ ሰጥቷት የሚያዳምጣት? አያህ አይደለም፣ በቃ ኢቨን እንኳን የሚያስረዳበት መንገድ ሲያዳምጣት የነበረበት መንገድ ምሳሌ የሚሰጣበት ነበረ። እሷ ከሰው ከምሰማው አንተ እውነቷን ነገረው፣ አንተ እውነቱን ይነገራል። የእውነት ከሆነ ደግሞ ሀይሚ አውጪ ለጥፊ እንሄድባታለን። እንዴ ለማን ስለሆነው? አንቺ ብቻሽን የምትቃጠው? እኛ ያለንልሽ የአንቺ ድምቀቶች ማን ነው እሱ? እሱ ምን ስለሆነ ማለት ነው እና እንደ ፉፄ ፉፄ አሁን በጣም ዲሲፕሊን ያለው ሰው በቃ፣ ገባችኋል? በቃ እንዴት ነው የሚያስረዳት? እንዴት ነው የሚያናግራት በስርዓት ያለው አነጋገር እሷን እያዳመጠ አንተ እኮ ከእሱ አፋፍ ስር ትላለ፣ እሱ አለኝ አንተ ለየ፣ እንዴት ነው ነገሮችን ማስኬድ የምችሉት? ምስ እንዴት ነው ነገሮችን ለመማማር የምችሉት? ከዚህ ጋር አንዱ ሲያስተካክል እዛው እናንተ ሁለታችሁም ማስተካከል ሳይሆን ማበላሸት፣ አብሶ ብሩክ ተብዬው ማለት ነው። እንዴ እሷ ለአንተ የከፈለችው ዋጋ ዋጋ ነው እንዴ! በቃ ለእኔ ምላሹ ይሄ ነው ወ ያለች እውነቷን እንዴ ለአንተ ብላለ እንዲ ብዙ ነገር የምታደርጉ ለአንተ ብላለ እንዲ አዲስ አበባ ችል የምትኖረው እንዴ ካንተ ውጭ ማን አላት እዚህ እዚህ ቦታ ላይ የሚያስብላትና የሚረዳ ሰው ማን አለ መልስ እስቲ መልስ እኔ በቀንታ እንኳን ስታወራ የነበረው ካደረግኩም እሰየው ካላደረግኩም እሰየው ጀስት ምንድን ነው አድርግ ያለው ግን እኔ እውነቱና አላወጣም አንቺ አሳይኝ ያየሽ በአይንሽ አይተሻል ወይ ነው እያልክ ያለኩ ማለት ነው ግዴታ ደግሞ በአይኗ ማየት የለባትም የሆነ የሆነ ምክንያት ሳታይበት በስተቀር ከመሬት ተነስታ እንደዚህ ልችል አልችልም። ሀይ ከመሬት ተነስታ ከመሬት ከፍጹም ሰው አሁን ለምሳሌ ምንድን ነው የሆነ ሰው የምጠረጥሩት ምናምን የሆነ ነገር የሆነ ፍንጭ ስታገኙበት ነው አይደለም? እንጂ ካለ ምክንያት ተነስታችሁ ሰውን አቶሆነጁ ልም አጠረጥሩም። በእርግጥ አደረገና መጠርጠር የተለያየ አይነት ነገር ነው አሁን ሰምታለች። እውነታው ግን እሱ ደግሞ አሁን ለምሳሌ አንተ ምን እንደሚለች ኮንፊደንስ ኖሮ ሊንገረኝ ካላደረገም አላደረገም ነው ያን ነገር፣ ችግር የለውም ያለች ጋ ካላደረግ ሳሴት አላደረክም ነው መብትህ ነው ማንም የከለከለህ ነገር የለም አላደረግኩም ነው። ግን ያደረክም ከሆነ ደግሞ እንዲህ እንዲህ እንዲህ በዚህ ምክንያት ነው ይሄ ለቪዲዮ ነው። እንደዚህ አይነት ነገር ያደረኩት በሆነ ምክንያት ነው እንደዚህ ያደረኩት ምናምን ብለህ ማብራሪያ መስጠት ነው እንጂ ጀስት በእንደዚህ በናቅ አይነት መንገድ አለ መመለስ ያለባት እቺ፣ ቅስማ ቅስ ማስ ከሚሰበር እስቲ፣ ፉፄ ባይኖራ ኑሮ ማን ጋር ነበር ይወታ የምትናገረው? ለማን ነው አቤት የምትል እንዴ ነው የምታስበው? ለአንተ ብላ ቤተሰብ እስከማስተዋወቅ ደረጃ፣ ለአንተ ብላ እቺ ልጅ ዋጋ እየከፈለች ይልክ እያለ እኔ ከዚህም በፊት ራሱ ብዙ ነገር ይደርሰኛል ብላች በጣም ብዙ ነገር ግን ኢቨን ዝም ብላለሁ እንደሚያፈቅሩት እንኳን ዝም ነው የሚለው ያ ያን ነገር እንኳን እንደኔ ለምንድን ነው ግልጽ ሆኖ የማይነግረኛል ለምንድን ነው ለእሷ ድብቅ የምትሆነው ለምን ለምንድን ነው የምትደብቃት እሷ አሁን የጀነጀናትም ሰው የአወራትም ሰው ካለ መናገር ያለባትም ሰው ለ በግልጽ እንነግርህ አንተ ግን እንደዛ አይደለህም እና ፕሊስ ብሩክ በተቻለ ካቅም እሱ አሁንም እየጠበቀችክ ነው፣ መልስ ትፈልጋለች። እኔ አሁንም ዝም አልልም፣ ጠብቋለሁ ነገሮችን እንዲያስረዳኝ፣ ነገሮችን እንዲያብራራልኝ ጠብቋለሁ ብላለች። አደረግ ያለውን ነገር ከልጅቷ ጋር ሪሌሽንሽፕ እንዳለክ ምናምን ያለሁን ነገር በግልጽ መናገር ነው። ምንም በእንደዚ ደግሞ ስትናገራት ራሱ ክብር ባለ ባለው መንገድ ነው እንጂ ጀስት እንደዚህ የናካት ምናምን ሳይሆን በቃ ክብር ያለው ንግግር ነው እንድትናገራት የምንፈልገው እንጂ፣ ሀይሚን እኛ በምንም አይነት ነገር በመጥፎ አይን አይታት እንድትናገርብን አንፈልግም፣ ቢኮዝ በጣም የምንወዳት ናት። ሀይሚ ማለት ለእኛ በጣም በጣም ክምል በላይ ክምል በላይ ማለት ነው እና ቡርኬ ፕሊስ ፕሊስ ልጅቷን ተረዳት። በጣም ሰው ያስፈልገኛል እያለች ነው። እዚህ ላይ አሁን እየተረዳት ያለው እያዳመጣት ያለው ፉፄ ነው ኢቨን ፍፄ እንኳን ባለፈው ምን በአንተ ምን በሷ ምክንያት እና በአንተ ምክንያት እንኳን ተሰርቧል፣ ግን እሱ ዝም ምን ያሉ ባይዘዊ ፍፄ ብዙ ጊዜ በሀይሜና በብሩ ጉዳይ ይገባል፣ ለማስታረቅ ይሞክራል፣ ለማስማማት ይሞክራል ምናምን ማለት ነው እና በጣም በጣም ስርዓት ያለው ልጅ ነው ና ማለት ነው። እኔ በጣም የወደድኩበት ነገር ፍፄ እርጋታው፣ በቃ እንዴት ነው የሚያዳምጣት። በቃ ብሩግ እኮ የዚያን ያህል እንኳን አላደረገላትም ምንድን ነው ለዚህ ነው እንዴ ምናምን ኖ፣ እንደስ አይደለም። ከባህል መብት ነው አንድ ሰው ካልፈለገው፣ መብት ካደረግኩም ጀስት በይቅርታ ነው እንጂ ማለት የሚፈለገው ጀስት እንደዛ ያና አናካት ምናምን አይደለም። ግን ፉፄ ደግሞ ያደረገበት መንገድ የተረዳበት መንገድ ይለያያል። ይገባል አይደለ ወይ ፉፄ ሀይሚ ጋር ምንም አይነት ቦታ ስላለ ወንድሟ ነው። እንደ ወንድም የሀይሚ ጉዳት ያሳስበዋል። ግን አንተ ደግሞ ፍቅረኛዋ እስከሆንክ ድረስ ነገ ወደፊትን ብዙ ነገር ማስቀጠል የምትፈልጉ ከሆነ በእንደዚህ አይነት መንገድ አይደለም ሀይሚን ማናገር ያለብን፣ ፉፄ አሁን ስርዓት ባለው መንገድ እሷም ትረጋጋለች። አንተ ግን ሀይል በጣም ኢሞሽናል ሆነ ሀይል አዊቱ ሆነ ስታናግራት ኖ እሷም ረጋ ብላ ልታናግርህ ማትችልም፣ ጥሩ መልስ የማትመልሰው የለም። ለምን? በጣም የአንተው ጥፋተኛ ሆንክ። እሷ እንደ ጥፋተኛ እያደረግካት ነው፣ እየጮክባት ያለከው ማለት ነው። ና ፉፄ፣ እኔ በጣም ነው በጣም በጣም ብያለሁ ማለት ነው።